ራስን ለመግዛት የሚረዱ ስድስት ነጥቦች አንድ ደካማ ጎኖችውን ይለዩ ደካማ ጎኖቻቸውን ችላ ማለት እንዲጠፉ አያደርጋቸውም ስለዚህ ጣፋጮችን መብላት የክብደት መጨመሩ ምክንያት ነው ማህበራዊ ሚዲያ ማዘውተር ምርታማነቱን ቀንሶታል ድክመቶችውን ይወቁ ድክመቶችውን ማወቅ አዎንታዊ ለውጥን ለመፍጠር የመጀመሪያው እርምጃ ነው ሁለት ግልጽ የሆነ ስልት ይቀምሩ ከፍ ያለ ራስን የመግዛት አቅም በድንገት አይመጣም። ይልቁንም የአእምሮ ጡንቻን ለመገንባት የሚያግዝዎት ስልት ማበጀት ያስፈልግዎታል። ብዙ ጊዜ ወደ ጂም እንደመሄድ ያሉ ጥሩ ልምዶችን መጨመር አልያም ብዙ ሶሻል ሚዲያ መጠቀምን የመሰሉ መጥፎ ልምዶችን ማስወገድ ከፈለጉ እነዚህን ዓላማዎችን ወደ ተግባር ለመቀየር እቅድ ያስፈልግዎታል። በየቀኑ መውሰድ የሚያስፈልግዎትን እርምጃዎችን በግልጽ ይዘርዝሩ። ሶስት የሚፈታተኑትን ነገሮች ያስወግዱ። ቤቶ ጣፋጮች ምግብ ከተከማቹ ክብደትን ለመቀነስ ራስን የመግዛትን አቅም ያዳክማል። ይልቁን፣ እያንዳንዱን ኩኪስ፣ ቺፕስ እና ሌሎች ጣፋጮችን ላለመብላት በመሞከር ጊዜውን ያባክናሉ። ድክመቶ በየሁለት ደቂቃዎች ማኅበራዊ ሚዲያዎችን መፈተሽን የሚያካትት ከሆነ ፌስቡክን የሚያግድ መተግበሪያ ይፈልጉ። ፈተናዎችን መገደብ በጊዜ ሂደት የበለጠ ራስን መግዛትን አቅሙን እንዲገነቡ ይረዳውታል። አራት ምቾት ማጣትን ይለማመዱ። ምቾት ማጣትን ለማስወገድ መሞከር ተፈጥሯዊ ነው፣ ነገር ግን የአጭር ጊዜ ምቾትን መሻት ብዙውን ጊዜ የረጅም ጊዜ ችግሮችን ያስከትላል። እናም በተሸነፉ ቁጥር ጭንቀትን መቋቋም እንደማይችሉ ለራሱ ያሳምናሉ። ምቾት ማጣትን ይለማመዱ። ያ ማለት እርስዎ ከሚያስቡት በላይ ለተጨማሪ ደቂቃ ምሮት ወይም ጣፋጭ ምግቦችን የመብላት ፍላጎትን መቃወም፣ በአጠቃላይ ምቾት ማጣት ጠላት አለመሆኑን እንዲያምን አእምሮን ያሰልጥኑ። አምስት ምግቦቹን ያስታውሱ። ፈተናን ሲጋፈቱ ሊያገማቸው የሚችሏቸውን ነገሮች ለራስዎ ያስታውሱ። ከግቦቸው ጋር ሲጣበቁ የሚያገማቸውን ነገሮች ሁሉ ዝርዝር ይጻፉ። ተስፋ ለመቁረጥ በሚፈተኑበት ጊዜ ዝርዝሩን ያንብቡ። ስድስት ለውድቀት ያሉትን አመለካከት ይቀየሩ። መሻሻል ብዙውን ጊዜ በቀጥታ መስመር ላይ አይመጣም። ስህተት ሰርተዋል ማለት ከዚህ በኋላ አይሳካሉትም ማለት አይደለም። ስህተት የመሻሻል ሂደት አካል ነው ከእነዚህ ስህተቶች የሚመለሱበት መንገድ ነው። በጣም አስፈላጊው ነገር ከተሳሳቱት እርምጃዎቹ በመማር በሚቀጥለው ጊዜ የተሻለ ለማድረግ ቁርጠኛ ይሁን። በመንገዱ ሁሉ ሰዎች ሳይሆኑ እግዚአብሔር ከአንተ ጋር መሆኑን ጠንቅቀህ መርምር። ብቸኝነት ማለትም ከሰው ሳይሆን ከእግዚአብሔር መራክ ነው። መልካም ሐሳብ ለህሊና ምቹ ረፍትን ይሰጣል። ቆመው የማይጠበቁ ሁለት ነገሮች አሉ፣ ጊዜና ዕድል። ጊዜና ዕድል ሲገጥምህ ቶሎ ተጠቀመው። ብዙ ሰው የሚቆጨው ጊዜና ዕድል ሸኝቶ ነው። በነጻ የመጣ ነገር ከሄደ በኋላ በዋጋም አይመለስም። ከመንገድ ምልክቶች አንዱ ከቁምክ የሚል ነው። መቆምም የመጓዝ አንዱ ክፍል ነው። ቆም ብለህ ስራህን ገምግም። አባት ሳለ መማርና ሳለች መስራት ንጉሳ ለመሮት ተገቢ ነው። መኪና በፍሬን ካልቆመ ነዳጅ ጨርሶ ወይም ተጋጭቶ ይቆማል። ሁሉም መቆም ቢሆንም እንደገና የሚጓዘው በፍሬን ሲቆም ነው አንተም ለቃልህና ለምኞት ፍሬን ይኑርህ። በመንገድ ሁሉ አይኬድም በሚያደርሰው መንገድ እንጂ። ያየኸው ሁሉ አይመርህ። ሁሉም ያንተ እንዲሆን አትፈልግ፣ ሁሉም ታጣለህና። መቀበሪያ እንኳ ያጡ ነገስታት ሁሉ የእኔ ይሁን ያሉ ናቸው። የከበረ ቀብር የምታገኘው ያነሰ ምኞት ሲኖርህ ነው። ስግብግብ ሰው በስጋው ጨርሶ በነፍሱ ሲወቀስ ይኖራል። የሹም ሌባ ያጸይፋል። ሁሉም የእርሱ ሳለ የራሱን የሚሠርቅ ነውና። በዝምታ የዋለበት ቀን ኃይልህ ያልባከነበት ቀን ነው የእግዚአብሔርን ቃል የተናገረበት ቀን ደግሞ ኃይልህ የሚታደስበት ቀን ነው። ከመከራ ይልቅ እድልን ታገሰው። ከቀን በኋላ ሌሊት እንደሚመጣ ከእድል በኋላም ችግር ይመጣል። እድል ማለት እግዚአብሔር የሰጠ ጊዜ ማለት ነው። እግዚአብሔር በሚበልጠው ሊሹም በሚያንሰው ይፈትናል። ከእጅ ሌባ የአፍ ሌባ ይከፋልና አንደበትህን ተቆጣጠር። የመርህ ሰው መርህ ማለት ህይወታችንን የምንመራበት ኮምፓስ ማለት ነው። መርከብ ኮምፓስ ከሌለው ወደ የት እንደሚሄድ እንደማይታወቅና እንደሚጠፋ መርህ የሌለው ሰው እንዲሁ ነው። የመጣው የሐሳብና የሁኔታ ነፋስ ይወስደዋል። በአጭሩ በህይወታችን እንዲከናወኑ የምንፈቅድላቸውንና የማንፈቅድላቸውን ነገሮች የምናጠራው በውስጣችን በተተከለው መርህ ነው። መርህ የምናደርገውን ነገር ለምን እንደምናደርግ መተርጎሚያው መሳሪያችን ነው። መርሃችን ጊዜያችንን የምናጠፋበት ሁኔታ፣ የገንዘብ አወጣጣችን ሁኔታ፣ የጓደኛ አመራረጣችን ሂደት እንዲሁም ሌሎች አስፈላጊ ውሳኔዎቻችንን ይወስናል። ሰውን የከበረና በህብረተሰቡ መካከል የመልካም ተጽዕኖ ሰው የሚያደርገው የገንዘቡ ብዛት፣ የእውቀቱ ጥልቀት፣ የዘሩ ክጥራት ከወይም የኃይልና ሥልጣኑ ስልጣኑ ብርታት ብቻ አይደለም። ሰውን ትክክለኛ የተጽዕኖ ሰው የሚያደርገው ዋነኛ ነገር በሕይወቱ ያለ መርህ ነው። ሕብረተሰብ የሚበከለው መርህ የሌለው መሪ፣ መርህ የሌለው ነጋዴ፣ መርህ የሌለው አስተማሪ ሲበዛ ነው። በመርህ ስመራ የሚከተሉት ምልክቶች ይታዩብኛል። አንድን ነገር የማደርገው ሌላ ሰው ስላደረገው ብቻ ሳይሆን ትክክለኛ ነገር ስለሆነና ስላመንኩበት ነው። አንድን ነገር የማደርገው አለቃ ወይም የምፈራው ሰው ስላየኝ ስላመሰገነኝ፣ ወይም ስለተቆጣጠረኝ ሳይሆን ስላመንኩበት ነው ማድረግ ያለብኝ ኃላፊነት ዝም ስባል ባለማድረግ ሲነገረኝና ቁጥጥር ሲበዛ ደግሞ በማድረግ ስራውን አልበድልም። ስላመንኩበት የማድረግ ሰው ነኝ። ማክበር የሚገባኝ ሰው ደካማ ጎን ስላየውበት ወይም ስላላየውበት ሳይሆን በውስጤ ከተተከለው መርህ የተነሳና ሰው በመሆኑ ብቻ አከብረው አሉ። አንድን ነገር የማደርገው ስለመሰለኝ ወይም ስሜቴ ለዚያ ነገር ስለተነሳሳ ሳይሆን ባደርገው የሚመጣውን መልካም ውጤት ባላደርገው ደግሞ የሚያስከትለውን ጉድለት በሚገባ በማወቅ ነው። የሥራ ኃላፊነቴን መብቴ ሲነካ ችላ የምል መብቴ ሲከበር ጀምሮ የምተገብር ሰው አይደለሁም። ከመርህ አንጻርና ስላመንኩበት በተግባር ይጸናለሁ። በተሰማራሁበት ቦታ ነገሮች፣ ሁኔታዎችና ሰዎች መስመር ሲለቁ በውስጤ መርህ ስለምነዳ እኔ መስመር አለቅም። የአንድን ነገር ትክክለኛነት የሚወስነው ሁሉም ሰው ያንን ነገር የማድረጉ ሁኔታ ሳይሆን የነገሩ ትክክለኛነት ብቻ ነው። ሰዎች ቢቀበሉኝም ባይቀበሉኝም በውስጤ ካሳመነኝ መርህ የተነሳ ማድረግ ያለብኝን ትክክለኛ ነገር ከማድረግ አልመለስም። አንድን ማድረግ ያለብኝ ነገር ላለማድረግ በቂ ምክንያት ቢኖረኝ፣ ማድረግ የሌለብኝንም ነገር ለማድረግ በቂ ምክንያት ቢኖረኝም ከመርህ የተነሳ ጨዋ ሆናሉ። አንድ ኅብረተሰብ የቤተሰቦች ጥርቅም ነው። ቤተሰብ ደግሞ የግለሰቦች ጥርቅም ነው። ስለዚህም በግል ሕይወቱ በመርህ የሚመራ ግለሰብም ሆነ መሪ ተጽዕኖ ከቤተሰቡ ይጀመርና ወደ ኅብረተሰቡ ይዘልቃል። መርህ የለሽ የተፍረከረከ ግለሰብ፣ የተፍረከረከ ቤተሰብ፣ የተፍረከረከ ቤተሰብ፣ የተፍረከረከ ኅብረተሰብ። በስራችን ላይ ቀጣይነትና ትግስት ይኖራል። የሰው ልጅ ሁሉም ነገር ቀኝ በቀኝ ይሆንለታል ማለት አይደለም። እንደ ጀመርን በስኬት እናጠናቅቃለን ማለትም አይደለም። አንድን ነገር ጀምረን እስክንጨርስ ጨርስ ድረስ ብዙ መሰናክሎች ይገጥሙናል። ምናልባት በአንድ ወቅት ልንወድቅ እንችላለን፣ ወይም ደግሞ በምንሰራው ስራ ላይ ኪሳራ ይገጥመን ይሆናልና ለውድቀታችን ወይም ለኪሳራችን እጅ ከመስጠት ይልቅ ብዙ ወደ ስኬት ጎዳና የምንደርስባቸው ውድ እህት ወንድሞቼ ስኬትን የምናገኘው በአንድ መስመር ብቻ አይደለምና ሌሎች ወደ ስኬት ጎዳና የሚያደርሱ መንገዶችን መዳሰስ ይኖርብናል። ትዕግሥተኝነትንም የምንጊዜም ስንቃችን አድርገን መያዝ አለብን። ለውድቀት እጅ አንስጥ። የስኬት ግብህ ለሌላ ጊዜ ተዘዋወር እንጂ አልወደክምክ። በትንሽ ሙከራ ወይም ስራ ስኬታማ ልንሆን አንችልም። ስኬታማ ለመሆን ብዙ መሥዋዕትነትን መክፈል አለብን። ማለትም ለስኬት ስንተጋ ውድቀት ሊያጋጥመን ይችላል። ውድቀት አጋጠመን ማለት ደግሞ ተመልሰን ስኬታማ መሆን አንችልም ማለት አይደለም። ዋልተር ብሩኔል የሚላት አንድ አባባል አለች፣ ትዝ አለችኝ። ከውድቀት ለስኬት የምትከፍለው የቤት ክራይ ነውክ አንድን ሥራ በብቃት በመሥራት ስኬታማ መሆን እንደምንችል ራሳችንን እናሳምን። እኔ ለራሴ ሁሌ የምዘምራት መዝሙር አለች። ያው መዝሙር ስላችሁ በሌላ እንዳትረዱት፣ ለማለት የፈለግሁት ሁሌም ለራሴ የማስታውሰው አባባል አለ ኢያሞንዮትሄር ጃስ ጆማይቅ ዋይቬን ባዕድ የያሞሄፍዲው ማይቅ አዴፌሬንስኮ ትርጉም እኔ በዚች ምድር ላይ የተፈጠርኩት ለዝም ብሎ ዓላማ አይደለም። ተወለደ አደገ፣ አገባ፣ ሞተ የሚለውን የሕይወት ሽክርክሪት ለመጓዝ አይደለም። እኔ የተፈጠርኩት ለትልቅ ዓላማ ነው። አላህ የፈጠረኝ ባዕድ የያሞሄፍዲው ማይቅ የአዴ ፌሬንስ። ነገር ግን እኔ የተፈጠርኩት በምድር ላይ አዎንታዊ ተጽዕኖ ለመፍጠር ነው። ለሰው ልጅ የሚጠቅምን ነገር አበርክቺ ለማለፍ ነው። የምትከተለው እና የምትተወው አንድን ነገር መቼ ትተህ መሄድ እንዳለብህ ማወቅ ጥበብ ነው። ያንን እርምጃ መውሰድ ደግሞ ቆራጥነት ነው። በጨዋነትና አንገትህን ሳትደፋ መሄድ ደግሞ ማረግና ክብር ነውኪ። የሰው ጥበቡና ክብሩ የሚለካው በሚከታተላቸው ታላላቅ ነገሮች ብቻ ሳይሆን ትቶ ለመሄድ በወሰናቸው ነገሮችን ጭምር ነው። አንድ ሰው ወደፊት የሚደርስበት ከፍታ ከወዲሁ የሚታወቀው ምንም እንኳን መስዋዕትነት ቢያስከፍለውም። ከአጠቃላይ የህይወቱ መርህና የልቀት ደረጃ ጋር ከማይመጥን ነገር ለመለየት ባለው ቆራጥነት ነው። አንድን የተሻለ ነገር በእጃችን ለመጨበጥ በመጀመሪያ ያዝነው ላይ። ሊቀርብልን እንደሚችል መዘንጋት የለብንም ለመክፈል ፈቃደኛ የወንክለት ክለት መስዋዕትነት ነገ የምትደርስበትና በእጅ የሚገባውን ነገር ጥራት ይወስነዋል። አንዳንድ ሰዎች ተራውና ላላቸው ታላቅ የህይወት ግብ የማይመጥነውን ነው ላለመልቀቅ ሲሉ ከብዙ መልካም ነገር ይጎድላሉ። ለጊዜያዊ ሲሉ ዘላቂውን ይሰዋሉ፣ ለተራው ሲሉ የከበረውን ይጥላሉ፣ ላይ ላዩን ብቻ ለተብረቀረቀው ነገር ሲሉ ጥልቅና የወስጡበት የተላበሰውን እውነትን አይነት ሰዎች አንድን የላቀ ነገር ለማግኘት አናሳውን መስዋት ማድረግ እንዳለባቸው የዘነጉ ጥበብ የለሽ ሰዎች ናቸው። አገራችንን የሞሉትን የችግር ምንጮች ካያቸው ይህ አመለካከት የተጠናወታቸው ሰዎች ናቸው። የሚያስቡት የሚናገሩትና የሚከተሉት ነገር ሁሉ ተራ የሆነባቸው ሰዎች በህብረተሰቡ መካከል ለሚፈጠሩ ለአብዛኛዎቹ ቀውሶች መንስኤ ናቸው። እንደዚህ አይነት ሰዎች ለብዙሃኑ ጥቅም ሲሉ የራሳቸውን አጀንዳ መጣል የሚባለውን ሐሳብ በፍጹም የሚገነዘብ አእምሮ የላቸውም። ለአጠቃላይ ራስ መብተኝነት መልቀቅ የሚባለው ሐሳብ ፈጽሞ ሊታያቸው አይችልም። አንተ በምትወስደው እርምጃ ምክንያት ያለህበት ኅብረተሰብ ወደ ተሻለ ደረጃ እንደሚደርስ ብታውቅ ያንን ነገር ለማድረግ ዝግጁ ነህ? አንተ ለመተው ፈቃደኛ በሆንከው ነገር ምክንያት በኅብረተሰቡ መካከል ሰላም እንደሚሰፍን ብትገነዘብ ያንን ነገር ለመተው ምን ያህል ፈቃደኛ ነህ? ሐሳቡስ ስንደመድመው የህይወታችን ጥራት የሚለካው በምንተገብራቸው ነገሮች ብቻ ሳይሆን አንዳንዴም ለመተው በምንወስናቸው ነገሮች እንደሆነ ማስታወስ ጥበብ ነው። የጥበባችን ልክ የሚመዘነው ከተለዋለው በምንለው ነገር ብቻ ሳይሆን እተዋለሁ በምንለው ነገር ጭምር ስለሆነ ማለት ነው። አስተዋይነታችን የሚለካው መያዝ መጨበጥ አለብኝ በምንለው ነገር ብቻ ሳይሆን አንዳንድ ጊዜም ለልቀት በሆነው ነገር እንደሆነ ለማስታወስ ይፈቀድልኝ። ብርታታችን የሚታየው ለመብቴ እቆማለሁ በሚለው ጠንካራ አቋማችን ብቻ ሳይሆን ለአጠቃላይ ሰላም ሲባል አንዳንድ መብቴን እተዋለሁ በሚለው አመለካከታችን እንደሆነ ይሰመርበት።